እንደምናመሻችሁ ተመልካቾቻችን፣ ከኢቲቪ 57 የሰዓቱን የስፖርት መረጃዎች ወደ እናንተ እናደርሳለን። ህሊና ዳኘ አብሬያችሁ እቆያለሁ። በሲቢ የኢትዮጵያ ፕሪምየር ሊግ የአምስተኛ ሳምንት ነገ ሁለት ጨዋታዎች ይደረጋሉ። ከመሪው መቻል በግብ ክፍያ አንሶ ሁለተኛ ደረጃ ላይ የተቀመጠው ኢትዮ ኤሌክትሪክ በአዲስ አበባ ስታዲየም ከአዲሱ አዳጊው አርሲ ነገሌ ጋር ይጫወታል። ኤሌክትሪክ ከመቻል መሪነቱን ለመረከብ የሚያደርገው ጨዋታ ሲሆን፣ አርሲ ነገሌ በበኩሉ የመጀመሪያ ሶስት ነጥቡን ለማሳካት ይፋለማል። በውድድር አመቱ እጅግ ደካማው ጉዞ እያደረጉ ያሉት መቀሌ ሰባንደርታ እና ወላይታ ዲቻ በሐዋሳ አርቲፊሻል ስታዲየም የሚያደርጉት ጨዋታም ይጠበቃል። መቀሌ ሰባ እንደርታ በውድድሩ አመቱ ካደረጋቸው አራት ጨዋታዎች አንድ ነጥብ ብቻ ያገኘ ሲሆን ተመሳሳይ ጨዋታ ያደረገው ወላይታ ዲቻ አንድም ነጥብ አላሳካም። ሁለቱ ቡድኖች የመጀመሪያ ሶስት ነጥብ ፍለጋ ነገ ዘጠኝ ሰዓት ላይ ወደ ሜዳ ይገባሉ። ከወላይታ ድቻ የታዳጊ ቡድን የጀመረው የእግር ኳስ ህይወቱ እስከ ዋና ቡድንና አሁን ላይ ደግሞ በቅዱስ ጊዮርጊስ እየተጫወተ ይገኛል። በክለብና በብሔራዊ ቡድን ስኬታማ ከመሆን ባለፈ ፕሮፌሽናል ተጫዋች የመሆን ግብ እንዳለውም ይናገራል። ውጤታማ ታዳጊ ተጫዋቾችን ለማፍራት የስልጠና መንገድ መሻሻል እንደሚገባውም ቢንያም ፍቅሩ ከራሷ አንደበት ሀሳቡን አካፍሎናል። ሀና ታሪኩ ከተጫዋቹ ጋር ቆይታ አድርጋለች። ልጅ ያደግኩት ያው ጉልበራ ከተማ ውስጥ ሲሆን ያው የአባቴን ፈለግ በመከተል ነው። አባቴ እግር ኳስ ተጫዋች ነው እና ያው ከሱ ጋር ሜዳ በመሄድ ምናምን ነው እግር ኳስን የጀመርኩት እና ፕሮጀክት ኮምፓሽን ነበረን። በዛ አጋጣሚ ያው በድርጅቱ አማካኝነት ኳስን ልጀምር ሲያሉ፣ ማለት እኛ አካባቢ በተለምዶ ብዙ ተጫዋቾች ነበሩና ያው እንደዚህ አይነት እንትኖችን እንዳዳብር ያደርጉን ጓደኞቼ ናቸውና በጣም ደስ የሚል ስሜት ነበሩ። ልቻ ስቀላቀል ለእኔ ትልቅ ያው ከነበረኝ የእግር ኳስ ህይወት አንጻር ሞር የተሻለ ነገር መስራት እንዲችል ያሰብኩበት ዋናው ቲም ተመርጣል የተባልኩበት አጋጣሚ ለእኔ ትልቅ ጥሩ ስሜት ነበር። እንደ ማንኛውም እግር ኳስ ተጫዋች የተሻለ ነገር በግልም ሆነ እንደ ቲምም ዋንጫዎችን በግልም የተለያዩ ሪኮርዶችን መያዝ ነው። ከዛ መቀጠል ያው እንደ ሀገር ብሔራዊ ዝናችንን ከፍ ለማድረግ እሰራለሁ ብዬ አስባለሁ። ከዚህ በፊትም አምና የሙከራ ድል አግኝቼ ግብጽ ነበርኩኝ። ምን አልተሳካም። አሁን አልተስፋን ቆርጥም እየሰራው ነው የሚገኘው። አሳካዋለሁ ብዬ አስባለሁ። ከስልጠናውም ጀምሮ እነዛ የተወሰኑ ነገሮች ምናምን ቢስተካከሉ ያው ኢትዮጵያ ጥሩ ነገር አላት። ሜዳ ስር በተለይ አሁን ብዙ ጊዜ እኛ ላይ ዜጎች ነው የሚበልጡን ሜዳ ውስጥ ባለ በኳስ በስትሬንግዝ ስራዎች ምናምን ነው። እነዛን ስትሬንግዝ ትሬኒንጎችን አሁን እኛ እየሰራ እንገኛለን። በእርግጥ ግን ከእኛ በኋላ ለሚመጡ ታዳጊዎች ይህ ላይ ፎከስ አድርገው ሰርተው ቢመጡ የተሻለ ብሔራዊ ቡድን እንሰራለን ብዬ አስባለሁ። አጥቂ ብቻ ነው ባይባልም ያው እንደ ሙሉ ስኳር ነው። ብዙ ጊዜ አጥቂው አግብቶ በኋላ ከገባበት ኋላ ነው አለው ደግሞ እንትም ብሎ አጥቂም ካልገባ እንደ ቲም ነው ያው ናሽናል ቲም የወረደው እንጂ በግለሰብ ብዙም አይታየኝም ብዬ አስባለሁ። ዲሲፕሊን ነው ያው ትልቁ ሚና እሱ ነው። ብዙ ጊዜ ፕሮፌሽናል ተጫዋቾች የተሻለ ደረጃ የተሻለ ሜዳ ውስጥም ብዙ ነገር የምታሳዩ በዲሲፕሊን ነው እና ይህን ነገር ቢያሻሽሉ የተሻለ ቦታ ይደርሳሉ ብዬ እመክራለሁ። አርባ ሶስተኛው የጃን ሜዳ ሀገር አቋራጭ ኢንተርናሽናል ውድድር የፊታችን እሁድ ይከናወናል ይህ ውድድር ለ ለአርባ ስድስተኛ ጊዜ በአሜሪካ ፍሎሪዳ ታላስ የሚከናወን ሲሆን የአለም አቀፉ ኢንተርናሽናል የሀገር አቋራጭ ውድድር ኢትዮጵያን የሚወክሉ አትሌቶች ይመረጡበታል አብርሃም ተስፋዬ ተጨማሪ አለሁ ይህ እንደ ሌሎች የአትሌቲክስ ውድድሮች ነገሮች አልጋ በልጋ የሆኑለት አይደለም። በእሳት ተፈትኖ ለውድነት እንደ በቃ ወርቅ ጽናትን የሚፈልግ እንጂ ሲለው ዳገት፣ አንዳንዴም ቁልቁለት፣ ሜዳማ፣ ጭቃማ፣ የመሰናክል እንጨት፣ ዝናባማ፣ ኮረብታማና ወጣ ገባ የሚሉ ሜዳዎችን ያዘለ መውደቅና መነሳት የሚበዛበት፣ አትሌቶች እንደልባቸው ለመተንፈስ የሚቸገሩበት፣ ለመጨረስ ፈተና የሚሆንባቸው፣ ጉልበታቸውን የሚፈትን የተለየ ብቃትና ዝግጅት የሚፈልግ ውድድር እንጂ ከዓለም አቀፉ ውድድር በሶስት ዓመታት ብቻ ዘግይቶ የጀመረው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ዘንድሮ ለ43ተኛ ጊዜ የፊታችን ውድ በጃን ሜዳ ይከናወናል። ለ46ተኛ ጊዜ በአሜሪካ ፍሎሪዳ ታላስ የሚከናወነው ዓለም አቀፉ የሀገር አቋራጭ ውድድር የፈረንጆቹ አዲስ ዓመት በገባ በአስረኛው ቀን ሊከናወን ቀነ ቀነቀጠሮ ተይዞለታል። የውዱ የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድርም በዚህ መድረክ ኢትዮጵያን የሚወክሉ ስፖርተኞች የሚመረጡበት ይሆናል። 1976 ጅማሩን ያደረገው የጃንሜዳ ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ለአትሌቶች የውድድር እድልን ከመፍጠር ባለፈ ትናንት ኢትዮጵያን በዓለም አደባባይ በአትሌቲክሱ ለተሻለ ስኬትና ክብር ያበቋትን ስለ አትሌቶችም ሌቶችም አፈርቷል። ዛሬም ሆነ ወደፊት መሪ ዓላማው ይህ እንደሆነ ይቀጥላል። ከሻለቃ አትሌት ኃይሌ ገብረሥላሴ አንስቶ እስከ ገብረ እግዚአብሔር ገብረ ማርያም፣ ቀነኒሳ በቀለ፣ የማነ መርጊያ፣ አጸዱ ጸጋዬ፣ አጎስ ገብረ ህይወት፣ ያሲን ሀጂ እና ሚልኬሳ መንገሻ በወንዶቹ ከረዳት ኮሚሽነር ደራርቱ ቱሉ እስከ ጌጤ ዋሚ፣ ብርሃን ያደሬ፣ ወርቅነሽ ኪዳኔ፣ ጥሩነሽ ዲባባ፣ መሰለች መልካሙ፣ ገለቴ ቡርቃ፣ ህይወት አያሌው፣ ገነት ያለውና ለተሰንበት ግደይ ድረስ ከዚህ ውድድር መነሻቸውን አድርገው እስከ ዓለም አቀፍ ውድድር ለስኬትም በቅተውበታል። ከቀድሞ መጠሪያቸው ቡና ገበያ መኩሪያ አየር ኃይል፣ ኦሜድላ፣ ህንፃ ኮንስትራክሽን፣ ባንኮችና ማረሚያ ቤቶች እስካሁኑ ስያሜያቸው ጥሩነሽ ዲባባ አካዳሚ፣ ኦሮሚያ ፖሊስ፣ ኦሮሚያ ክልል፣ አማራ ክልል፣ አማራ ማረሚያ፣ ፌዴራል ማረሚያ ቤቶች፣ ኦሮሚያ ኮንስትራክሽን ኢንጂነሪንግ ኮርፖሬሽን፣ ሲዳማ ቡና፣ ሸገር ሲቲ፣ ኢትዮ ኤሌክትሪክ፣ መቻልና ኢትዮጵያ ንግድ ባንክ ድረስ እንደ ክልልም እንደ ክለብም ለድል በቅተውበታል። የዓለም አትሌቲክስ ይህ ውድድር 2017 ላይ በአዲስ ፎርም ካዋቀረው በኋላ በአምስት የተለያዩ ርቀቶች ዛሬ ድረስ እየተከናወነ ይገኛል። በስድስትና በስምንት ኪሎ ሜትር ወጣት ሴትና ወንድ በአስር ኪሎ ሜትር አዋቂ ሴት ሴትና ወንድ እንዲሁም በ8 ኪሎ ሜትር ድብልቅ ሪሌ እንደ ኢትዮጵያ አትሌቲክስ ፌዴሬሽን ውስጠ ደንብ መሰረት በ8 ኪሎ ሜትር ድብልቅ ሪሌ ክልሎችም ሆኑ ክለቦች ከአራት 4 እስከ 6 አትሌቶችን ማሳተፍ እንደሚችሉ ይደነግጋል። በተቀሩት አራት ርቀቶች ደግሞ አንድ ክልልም ሆነ ክለብ አሊያሚ አትሌቲክስ ማሰልጠኛ ማዕከል ከ4 እስከ 12 አትሌቶችን የማሳተፍ መብት እንዳለውም ተገልጿል። ኢትዮጵያ በ2023 አውስትራሊያ ባትረስ በተሰናዳው የዓለም ሀገር አቋራጭ ውድድር ሁለት የወርቅ፣ ሰባት የብርና አንድ የናስ ሜዳሊያዎችን ብታስመዘግብም 2024 ሰርቤ ቤልግሬድ ላይ ግን በአንድ ብር ቀንሳ የናስ ሜዳሊያ መጠኗን በአንድ አሻሽላለች። ከሁለት የዘለለ ወርቅ ግን ከተመዘገበ ሰንበት ብሏል። ላለፉት አመታት በዚህ ውድድር በኬንያ ፍጹም ብልጫ የተወሰደባት ኢትዮጵያ በዘንድሮ የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር የተሻሉ አትሌቶችን ማፍራት ከቻለች የምታንሰራራበት አመት ይሆናል ተብሎም ይጠበቃል። ይህንን ተጠባቂ ውድድር የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ስርጭት ለተመልካቾቹ የሚያደርስም ይሆናል። ኤልዩድ ኪፕቾጌ በማራቶን ዓለምን ሊዞር ነው። የበጎ አድራጎት አላማን የሰነቀው አዲሱ ፕሮጀክት በሰባት አህጉራት የማራቶን ውድድሮችን እንደሚያካሄድ ተገልጿል። ኪፕቾጌም ከውድድርነት የሚሻገረውን የስፖርት ሚና ለዚህ በጎ አላማ ለመጠቀም እሰራለሁ ብሏል። እንድሪስ መሐመድ ሩጫ፣ ዓለም አቀፋዊ ነው። ሁላችንን የሚያደርስ መንገድ፣ የሚያግባባ ቋንቋም ነውና በእርሱ ህልማችንን እናሳካለን። ለዛሬ የሚኖር ደስታን፣ ለነገም የሚሻገር ተስፋን እናበጃለን እያለ ነው። ባለ ሁለት ኦሎምፒኩ ሰው ሁለት አስርታትን ከተሻገረ የምድር ቆይታው በኋላ በስፖርት ሌላን አዲስ ነገር እያለመ ነው። በተወዳዳሪነት አልፎን በውጤታማነት የመታያ ዘመናቱ አመሻሽ እየቀረበ ቢመስልም ከሰማይ በታች የሰው ልጅ ከወጠነው ለመድረስ የሚገታው የለም የሚለውን ሀሳቡን በሌላ መንገድ ሊያስረግጥ መንገድ ጀምሯል። ከዘወትር ሞያ ማደሪያው ካፕታ ጋት ተነስቶ ይህ እንዴት ሊሆን ቻለ ያሰኙ ክብሮችን ከጎዳና ነው የተቀዳጀው ሰው የጀመረው መንገድ ከዚህ ቀደም ያልተሞከረ ነው። ባለፈው ሳምንት መጨረሻ በኒውዮርክ ማራቶን የመጀመሪያ ተሳትፎን አድርጎ 17ኛ ደረጃን በመያዝ ጠናቀቀ ማግስት ነው ይህንኑ ፕሮጀክት ይፋ ያደረገው። በ2020 የተመሰረተው የኤሉዊድ ኪፕቾጌ ፋውንዴሽን ይህንን ፕሮጀክት በበላይነት ይመራል። ፋውንዴሽኑ ዓላማ አድርጎ የተነሳው የትምህርትን ተደራሽነት ማስፋት፣ የአካባቢና ብዝሃ ህይወት ጥበቃ ላይ ግንዛቤ መፍጠር ነው። እናም ኤሉዊድ ፍጥረታት ባሉባቸው የምድር ክፍሎች ሁሉ በሰባቱም አህጉራት እየዞርክ ይህ በጎ ዓላማ ከግቢ ደርስ ዘንድ ሳላሰልስ እሰራለሁ ብሏል። ማራቶን ከሁለት ሰዓት ባነሰ ጊዜ ሊጠናቀቅ ይችል ይሆን የሚለውን ለማሳካት ሩቅ ይመስል በነበረ ተጠይቅ ውስጥ ያለፈውን ውጥን እንዳሳካው፣ አሁንም ከጣርን ወደ ስኬት በምናደርገው ጉዞ የሚገታን ምድራዊ ኃይል አይኖርም በሚለው መርሁ ቀጥሎ በየክፍለ ዓለማቱ ጠብቆኝ ብሏል። በዚህ ጉዞ ግን ቀዳሚ ግቤ ክብረ ወሰኖችን ማሻሻል ሳይሆን የምሮጠው ስለ ሰው ልጆች ነው እያለ ነው። በዚህም ብሩህ ተስፋን ማጫር፣ ውለታን መመለስ ብሎም የትኛውም የሰው ልጅ በየትኛውም የምድር ክፍል ሆኖ በበጎ ከተነሳ ሕልሙን ለማሳካት አያዳግተውም የሚለውን ማስረገጥ፣ የትውልድ ቅጽሩን የእትብቱን መቀበሪያ አፍሪካ ጨምሮ ሰባት የማራቶን ውድድሮች በሰባት አህጉራት ከውድድርነት ያለፉ ተሻጋሪ በጎ ዓላማዎችን ሰንቀው ይካሄዳሉ። በኤልዊድ ኪፕቾጌ የሰውነትም ሆነ የቀደመ የአሸናፊ አትሌትነት ህይወቱ ላይ አዲስ ምዕራፍ ይከፍታል የተባለው ይህ ፕሮጀክት ዓለምን በሩጫ አንድ ማድረግ የሚል ዓላማን ሰንቋል። በእያንዳንዱ ጉዞ ይህን በጎ ዓላማ ሊያሳካ የሚችል ሀብት መሰብሰብ፣ በትምህርትና በብዛ ህይወት ጥበቃ ላይ የተጀመረውን እንቅስቃሴ ማገዝ። ለዛም ቤተ መጻሕፍት ይገነባሉ የትምህርት እንቅስቃሴዎች ይታገዛሉ። የአካባቢ ጥበቃ ስራዎች ይበረታታሉ። ምናልባትም ከዚህ በኋላ ሊቋጭ ጥቂት ዓመታት ከቀረሩት የኤሊውድ ኪፕቾጌ የተወዳዳሪነት ህይወት በኋላ አዲሱ መንገዱ ምን ሊመስል እንደሚችል ፍንጭ የሰጠ እንቅስቃሴ ሆኗል። ከስፖርት መርህም ሆነ ከሰፊው የኦሎምፒዝም ፅንሰ ሀሳብ የሚቀዳው ከውድድርነት ባለፈ ስለ አብሮነት፣ ስለ አንድነት፣ ስለ እኩልነትና ስለ ብሩ መጻኢ ተስፋ ስፖርትን ተጠቅሞ መስራት የሚለውን መንገድ በዚህ ሳምንት 41 ዓመቱን የደፈነው ሰው እየጀመረ ነው። የትላንት አሸናፊው የዘመናት ኮከብ ኤሌድ ኪፕቾጌ በጎን የሚያደርግ ባለብዙ ኃላፊነት ሆኖም እየመጣ ነው። የሁለት ሺ ሀያ አምስት ሀያ ስድስት የአውሮፓ ሊግ ውድድር በ አራተኛ ዙር መርሀ ግብር ዛሬ ምሽት ሲመለስ አስቶንቪላ ከ ማካቢ ቴል አቪቭ ስቱትጋርት ከ ፌኖርድ ና ሪያል ቤትስ ከሊዮን የሚያደርጉት ጨዋታዎች የተሻለ ትኩረትን አግኝተዋል የፈረንሳዊ ክለብ ሊዮን የአንድ መቶ ፐርሰንት የአሸናፊነት ጉዞውን ለማስቀጠል ይጫወታል ይበልጣል ሰውነት ዝርዝሩን አዘጋጅቶታል የኢሮፓ ሊግ የአራተኛ ዙር ሁሉም ጨዋታዎች ዛሬ ምሽት ከ2 ከ45 ጀምሮ ይከናወናሉ። አስቶንቪላ በሜዳው ቪላ ፓርክ የእስራኤሉ ማካቢ ቴል አቪቭ የሚገጥምበት ጨዋታ ከተጠባቂዎቹ መካከል ነው። የኡናይ ምሪ አስቶንቪላ በሶስተኛ ዙር ጨዋታ በሆላንዱ ክለብ ጎኤድ ግልስ፣ እንዲሁም በሊጉ በሊቨርፑል እንደመረታቱ መረታቱ የሽንፈታን ጎበሩን ለማጥፋት ወደ ሜዳ ይገባል። የበርሚንጋሙ ክለብ ከመጀመሪያ ሶስት ግጥሚያዎች ስድስት ነጥብ ሰብስቦ በደረጃ ሰንጠረዡ አስረኛ ላይ ተቀምጧል። የዛሬውን ጨዋታ በድል የሚወጣ ከሆነ በቀጥታ ስድስቱን ዙሬ መቀላቀል እድሉን ያሰፋለታል። አሰልጣኙ ኡናይ ኤምሪ የተከላካያቸውን ታይሮኒ ሚንግስ ግልጋሎት በዛሬው ጨዋታ ያገኙም። እንግሊዛዊው በሊቨርፑል ሁለት ለባዶ በተሸነፉበት ጨዋታ ባጋጠመው የጡንቻ ጉዳት ምክንያት ለወራት ከሜዳ ይርቃል። የሚቦንዲያ ዩሪቴል ማንስ፣ አንድሪያ ጋርሺያ እና ሮዝ ባርክሌም በተመሳሳይ ጉዳት ላይ ያሉ ተጫዋቾች ናቸው። ያም ሆኖ ግን ስፔናዊ አሰልጣኝ ኤምሪ በሊጉ ከቦርን መዝጋር ያለባቸውን ጨዋታ ታሳቢ በማድረግ ዛሬ ለበርካታ ተጫዋቾቻቸው እረፍት እንደሚሰጡ ይጠበቃል ሞርጋን ሮጀርስ ሉካዲኝና ቡቧካር ካማራ አይነት ተወሳኝ ተጫዋቾች ከተጠባባቂ ወንበር እንደሚነሱ ይገመታል። ተጋጣሚያቸው ማካቢ ቴላቪቭ በአንጻሩ በመድረኩ የመጀመሪያ ድሉን ለማስመዝገብ ነው ወደ እንግሊዝ የተጓዘው። ስምንተኛ ሳምንት ላይ በደረሰው የእስራኤል ሊግ ከቢርሼቫ ባንድ ነጥብ አንሶ ሁለተኛ ደረጃ ላይ ይገኛል። ቡድኑ ቀሪ አንድ መርሃ ግብር አለው። በአውሮፓ ሊጉ በመጀመሪያው ዙር ጨዋታ ከፓወቅ ጋር ነጥብ ተጋርቶ ከተለያየ በኋላ በዳይናሞ ዛግሬቭ እና ሚትላንድ ክለቦች ሽንፈት ደርሶበታል። ማካቢ ወደ ስፍራው አንድም ደጋፊ አስከትሎ አልተጓዘም። የቡርኖ አጥቂ ዶር ፒርትዝ ቪላ ፓርክ ላይ ልዩነት ሊፈጥሩ ይችላሉ የሚል ቅድመ ግምትን ካገኙት ተጫዋቾች መካከል ነው። እስራኤላዊው በስምንት ጎሎች የውድድር ዓመቱ የክለቡ ከፍተኛ ጎል አስቆጣሪ ነው። የጀርመኑ ስቱትጋርት በሜዳው ኤምኤችፒ አሬና ፌኖርድን የሚገጥምበት ጨዋታም የተሻለ ትኩረትን ካገኙት መካከል ነው። ስቱትጋርት ጋርት ለሳቱ የነበሩን ስፖርታዊ መረጃዎች ይመስሉ ነበር። መልካም ምሽት ይሆንላችሁ።